ሰላም እንዴት ናችሁ? የምንድን ነው የዩትብ ነው የቲክቶክ ሾካኮች ብላለች፣ ቤታ አንዳንድ ሰዎች ለምንድን ነው ግን ሰው ሲበላ ብትናደዱት? በሰላም ነው እየመጣን እኮ ቤታቸው አንበላ ብንበላ በቤታችን ነው። እንደ ምን ሆናችሁ ነው? እንብላበት። እንጭቃይስ አይሁን ሰምቼ በላ ሰው ሲበላ ነው ማለት ብዙ ጊዜ የምበለው፣ እና ደግሞ ስልክ ሰው አወራ ስልክ ሰው አወራ በጣም እበላለሁ። ግን አንዳንድ ሰዎች በጣም ሰው ሲበላ ልክ እናንተ ስፖንሰር እንደምትሆኑት ነገር ለእዛ ሰውዬ ለምንድን ነው የሚበላው? ምንድን ነው ትልቅ የሚ ትጎርሹ? ለምንድን ነው ትንሽ? ምን አገባችሁ? ሀይ እንደ እንብላበት ምን ሆናችሁ ነው

አንዳንድ ሰዎች ደግሞ በሁለት በዚህና በዚህ አትበሉ ያስጠላሉ። ማርያም፣ በአንድ በኩል ብል ማማዬ

አቤት! እንዴት ነው አንቺ ምትበይ? አረቢ እንዴ! ሲበላ ሰው አየኝ አላየኝም፣ ምንም አይመስለኝም። እንዴ ታጭ ጣላውን ምን ነው እንዴ፣ በደንብ አታጭም። አረ እናንተ ብሉ። እየበላችሁ ነው፣ ብሉ ብሉ ውዶቼ። እየበላችሁ እስቲ እንጀራ ጨምሪልኝ ማርዬ፣ እንጀራ እና ትንሽ ከክትፎ፣ ትንሽ እዩ። የሰው ስጋ አትብሉ፣ ምግብ ብሉ። ጋይ ጋይስ፣ እህ እኛ ስንበላ ባሳየናችሁ ብሉ ጠላ ካለ ጠላችሁ ጥጡት አጥንትም ካለ ደዱ የሰው ስጋ አትብሉ አሁን እኮ ምግብ ለመብያ ብላችሁ ነው። ኢየሱስ ተመበለት አይደል። ማን ነው? ብሉ። ጨምሩ። ከፈለጋችሁ እናንተ ከሽሮሙ ከጾሙም ከፍስኩም ብሉ እንጂ ብዙም ጠላታችሁ አፈሪና አለበሙት ብሉ። በእናታችሁ ምን ሆናችሁ ነው? ነው እኔ እስና የቱ ጣፍጡ የቱ በቃም ማጠቃላ እጅሽ ይባረክ እንዴትም እንደሚጣፍጡ አጥንት ይቅርብ ይመጣል በቃ በጣም ነው የሚጣፍጠው፣ እውነት እንብላ። ብሉ፣ በእናታችሁ እናንተ እየበላችሁ አይደለም። ውሽ እኔ እንዴት በላው? እንደው እንደው ጥቅላታችሁ አፈርክል ሲያርክ

እስካሁን ድረስ አብራችሁኝ ስለበላችሁ ስላባላችሁኝ ምግቤን አመሰግናችኋለሁ እናንተ እውነት ባትኖሩ ኖሮ ይሄን ያህል አልበላም ነበረ እያጫወታችሁኝ እናንተ በጣም ጥሩ ሰዎች ናችሁ እኔ ወዳችኋለሁ አከብራችኋለሁ እንዲህ ስበላ መጣሉ

ብላችሁ ሰጣችሁ፣ እንደዚህ ደስ ይላል። እግዚአብሔር ተመስገን። ቸሩ መድኃኔዓለም የተራቡትን ተራቡትና አስስ ክብር ምስጋና ለአንተ ይሁን። እኔ እንዳጥግብከኝ የተራቡትን እንደዚያ አጥግብ። ለቸርነትህ ተመስገን። ክብር ምስጋና በእናትና ልጁ ይሁን። አሜን። ተመስገን እውነት ለሁሉም ጥጋብን በረከትን ያድልልን። ተመስገን እግዚአብሔር፣ ክብር ለአንተ።